ወላሂ የሚሰራ ነጻ ሸበካ ነው። እንኳን ደስ አላችሁ አዲስ ነጻ ሸበካ ተለቋል ተጠቀሙበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልጅ ፋፊ ቱ ቤት ሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በእያላችሁበት አላህ ይጠብቃችሁ። እንዲሁም ክርስቲያን ወገኖች ሰላም ብያለው። ከረጅም ጊዜ በኋላ ዛሬ ብቅ ብያለው ማለት ነው። በዩቲዩብ ጠፍቻለሁኝ እና ዛሬ ላሳያችሁ የመጣሁት ነጻ ሸበካ ተለቋል። እንኳን ደስ አላችሁ ተጠቀሙበት፣ ዘና ፈታ በሉበት። ሳውዲ አረቢያ ዘይን፣ ሞባይሌ ጃወይ፣ ሰላም ሸሪ ያላችሁ ተጠቀሙበት እንዳያመልጣችሁ ማለት ነው። እንዲሁም ለሁሉም ሀገር ነው የሚሰራው። ያላችሁበት ሀገር ሆናችሁ መጠቀም የምትችሉበት ነጻ ኢንተርኔት ነው። ለልጅ ፋፊ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመንካት ቤተሰብ ይሁኑ። የተለያዩ ቪዲዮዎችን በመለቅበት ሰዓት በፍጥነት ይደርሳችኋል። ላይክ፣ ሼር፣ ሐሳብ አስተያየታችሁን በኮሜንት ላይ ጻፉልኝ። መጀመሪያ አቡን ዳውንሎድ ለማድረግ ጎግል ላይ ወይም ክሮም ላይ እንሄዳለን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 ኢንስታል ብላችሁ ሀቡን ዳውሎድ አድርጋችሁ ከፍታችሁ ተጠቀሙበት። ያው ብዙዎቻችሁ አከፋፈቱንና አጠቃቀሙን ስለምትችሉበት ዩቱብ ላይ ህጎቹ ስለማይፈቅዱ ነው። በጣም ይቅርታ። በቴሌግራም ላይ እለቅላችኋለሁ ማለት ነው። ቴሌግራም ሊንክ አስቀምጥላችኋለሁ። በዛ ጆይን እያላችሁ መግባት ትችላላችሁ። ይመቻችሁ ውዶችዬ፣ አበረታቱኝ።